አይዉድ ፕሪፈር ቱ ዱ ራዘር ዛን ዱ አይ ውድ ራዘር ዱ ዛን ድ የእነዚህ የሁለቱ ልዩነት ምንድን ነው? አይዉድ ፕሪፈር ቱ ዱ እና አይ ውድ ራዘር ዱ ራይት። እንግዲህ ሁለቱም በትርጉም ደረጃ ኤ የሆነ ነገር ወይም ደግሞ ኤ የተባለ አክሽን ከመስራት ቢ የተባለ ሌላ አክሽን መስራት ይሻለኛል ወይም ከዚህ ያ መስራት እመርጣለሁኝ ወይም ይሻላል ለማለት የምንጠቀማቸው ናቸው። ነገር ግን በሁለቱ መካከል ያለው ልዩነት የስትራክቸር ልዩነት አለ። ለምሳሌ የመጀመሪያው ላይ አይ ውድ ፕሬፈር ቱ ጎ ሆም ራዘርዛን ስቴ ሂር ወይም ስተዲ፣ ከማጠና ወደ ቤት ብሄድ ይሻለኛል ወይም እመርጣለሁ ለማለት ስንፈልግ የምንጠቀመው አይ ውድ ፕሬፈር ቱ ጎ ሆም። ያው ዱ እዚ ጋር ማንኛውም አክሽን ማስገባት እንችላለን። አይ ውድ ፕሬፈር ቱ ጎ ሆም ራዘርዛን ስተዲ ከማጠና ወደ ቤት መሄድ እመርጣለሁ። ሁለተኛ አይወድ ራዘር ጎ ሆም ዛን ዱ ወይም ደግሞ አይወድ ራዘር ጎ ሆም ዛን ስቴይ ሂር ኦር ስተዲ ሂር ከማጠና ወደ ቤት መሄድ ይሻለኛል ነው። ሁለቱም በትርጉም ደረጃ ተማሳይ ይመስላሉ። ይሄ የተሻለ ነው ይሄ እመርጣለሁ ለማለት ስንፈልግ ነገር ግን ልዩነታቸው ምንድን ነው? አይወድ ፕሪፈር ቱ ይወስዳል ቱ ጎ ሆም ብለናል። እዚህ ጋር ግን አይወድ ራዘር ጎ ሆም ዛን ስተዲ ስለዚህ ከፕሪፈር አይ ኦድ ፕሪፈር በኋላ ቱ ፕላስ ቨርብ ዋን እንጠቀማለን። አይ ዉድ ራዘር ካን ግን ቱ ዋን እንጠቀማለን። ይሄ ልዩነታቸው ነው። ስለዚህ አሁን በዚህ አጠራ ያለ ማብራሪያ መሰረት ጥያቄዎቹን እንሰራለን። ሞር ግልጽ ያለ ነገር ካለ ደግሞ ጥያቄዎቹን ስንሰራ ሞር ይብራራል ማለት ነው። ኩዌስችን ነምበር ዋን አይ ኦድ ራዘር ዳሽ ቲ ዛን ኮፊ። ኤ ድሪንክ፣ ቢ ቱ ድሪንክ። ሂር ዘ ቤስት አንሰር ኢዝ ድሪንክ። ለምን አይ ኦድ ራዘር ምን አይወስድም። ቱ ስለማይወስድ ቱ ድሪንክ ማለት ስለማንችል ማለት ነው። ሁለተኛው ጥያቄ አይ ዉድ ፕሪፈር ዳሽ ቱ ዎክ ዛን ድራይቭ። በግሬ ከመሄድ ድራይቭ ባደረግ እመርጣለሁ መኪና ቢዝ እመርጣለሁ ነው። ስለዚህ እዚህ ጋር ማለት ነው ቱ ዎክ ቢ ዎክ ዘ ቤስት አንሰር ሂር ኢዝ ቱ ዎክ። ለምን ቢባል አይ ዉድ ፕሪፈር ቱ ስለሚወስድ። ይሄ በውድ ራዘር እና ውድ ፕሪፈር መካከል ያለ ልዩነት ነው። ይሄኛው ቱ አይወስድም፣ ይሄ ደሞ ቱ ይወስዳል። ሶስተኛ ጥያቄ አይ ውድ ፕሪፈር ቱ ኩክ አት ሆም ዳሽ ኢት አውት። አሁን እዚህ ጋር ዛን ነው ወይስ ራዘር ዛን ነው? አይ ውድ ፕሪፈር ቱ ኩክ አት ሆም ራዘር ዛን ኢት አውት ነው መልሱ። ራዘር ዛን ኢት አውት። ለምን ቢባል ራዘር እዚ ጋር አትጠቀም ነው። ራዘር እዚህ ጋር ካለ ለምሳሌ ልክ እንደ አይ ውድ ራዘር ስንል እንዳለው፣ ራዘር ካለ ዳግም እዚህ ጋር ራዘር መጠቀም አልችልም፣ ራይት። ግን እዚህ ጋር ራዘር እስከሌለ ድረስ ወይም ደግሞ ለፕሪፈር ቱ ኩክ አት ሆም ራዘር ዛን ኢት አውት ነው የምትሉት። አራተኛ ጥያቄ ላይ ግን አየውድ ራዘር ፕሌይ ፉትቦል ዳሽ ቤዝቦል። በነገራችን ላይ ሶስተኛ ጥያቄ ላይ ኢት አውት ማለት ያው ውጭ መብላት ማለት ነው፣ ቤት ሳይሆን ውጭ መብላት። አየውድ ራዘር ፕሌይ ፉትቦል ዳሽ ቤዝቦል ቤዝቦል ከሚጫወት ፉትቦል ብጫወት ይሻላል። ዛን ነው ወይስ ራዘር ዛን? አሁን እዚህ ጋር ራዘር አለን ስለዚህ እንደገና ደግመን መጠቀም አንችልም እዚህ ጋር ግን ፕሪፈር ላይ ግን ራዘር ዛን ነው የምንጠቅመው። ያ ማለት አራተኛ ጥያቄ መልሱ ምንድነው ነው ማለት ነው ለእናንተ የተተወነው ማለት ነው ማብራሪያው እስከ መጨረሻ ስላየ ነው ኮመንት ሴክሽን ላይ መርሳችን አስቀምጡልኝ ሌላም ግልጽ ያልሆነ ነገር ካለ ኮመንት ሴክሽን ላይ ብትይቁኝ ያው ለማብራራት ሞክራለሁኝ ታንክ ዩ ቬሪ ማች ፎር ዮር አቴንሽን ሀቬን ስታይ ጉድባይ